የአስራ አምስት ዓመት ልጅ ናት። ወደዚህ ስትሰደድ ሀገር አታውቅም። ካልተሳሳትኩ የምታውቁት ታግዙኛላችሁ፣ 700 ወይም በ600 እና በ700 ኪሎ ሜትር ማለት ይመስለኛል፣ ከእስራኤል እዚህ ድረስ ይመስለኛል፣ ግብፅ ድረስ ማለት ነው። በዚህ ቁጥር ውስጥ ነው ያለ። ይህን ያህል ኪሎ ሜትር ይርቃል። ይህን ያህል ኪሎ ሜትር ስትጓዝ አታውቅም። አገር መንገድ አታውቅም። የሚመራት የለም። ልጅ አዝላለች። አዝላን የምትሄደው መንገድ ራሱ ሄዳ አታውቅም። እመቤታችን መቅደስ እንዳደገች ነው የምናውቀውበት መንገድ ሄዳ አታውቅም። አገሩን አታውቀውም። ሩቅ ነው። የወጣችው ደግሞ በእስራኤል ክረምት ጊዜ ነው። በእስራኤል በክረምት ወራታቸው ነው የወጣቸው። ያ የእስራኤል ክረምት ደግሞ ከባድ ነው፣ ብርድ አለው። በዚያ ቸነፈር ነው የወጣቸው። ስንቅ የለም። እንደገና ደግሞ ሄዳ እንግዲህ እኮ መንገድ ሂደው ሂደው ሂደው ከገሌ ቤት አርፋለሁ ሲሉት ይሻላል። ሂዳ ደግሞ ምን እንደሚቀበላት ደግሞ አታውቅም። እንዲህ ያለን ነገር መታዘዝ በጣም ጭንቅ ነው። በእውነት ማለት አሁን እኛ ከኢትዮጵያ ግብፅ ስንመጣ በአውሮፕላን ታስታውሳላችኋልን? አውሮፕላን ውስጥ ማረፊያችሁ የት ነው ተብለን ራርሰን ብሉ ተብሎ ተሞልቷል ማለት ነው። ማረፊያችን አውቀን ነው የመጣን ሆቴል እንደምናርፍ እናውቃለን እኛ። እመቤታችን እዚህ ስትመጣ የት እንደምታርፍ አታውቅም። ስደቱ እስከ መቼ እንደሆነም አልተነገራትም። ደግሞ ቢያንስ ወር ነው ሁለት ወርም ነው ተብሎም ቢነገር ይሻላል፣ አልተነገረም ሃሉ ዘይ እስከ አመነግረክ ነው ያለው ቅዱስ ገብርኤል ለዮሴፍ፣ እኔ እስከምነግርህ ድረስ በዚያው ቆይ ነው ያለው። 10 ዓመት ይሁን 20 ዓመት ይሁን አልታወቀም። ይህንን ሁሉ ነገር ሳታጉረመርም እሺ ብላ መታዘዟ ኦሆ፣ ባህሊት ተአዛዚት፣ የሔዋንን እምቢተኝነት ያፈረሰች፣ ለዚች ለሔዋን እምቢተኝነት ቤዛ ሆና የቆመች እመቤታችን ናት። በነገረ ድነት ያላት ሱታፊም ይሄ ነው። የዚያችን ያይቱን ድንግል አለመታዘዝ ወክላ በመታዘዝ የተገኘች ብቸኛ አይቱ የሰው ዘር እመቤታችንና ትምክህተ ዘመድን የሚያሰኛትም አንዱ ይሄ ነው። የባሕሪያችን መመቂያ የሚያሰኛት ባሕሪያችን ያልታዘዘ ነበር። ለዚህ ነው ጉስቁልናና ንዴተ ህላው የደረሰበት። መታዘዝን ይዛ ስትገኝ እመቤታችን በእግዚአብሔር ፊት የታዘዘች ብቸኛ አይቱ ስትሆን የሔዋንን አለማታዘዝ የለዚሁ እንተ ብኬ ተበትከ ማይሰራ ሔዋን ማይመሚ የሔዋን ጽኑ የሚጎዳ ማሰሪያዋ በአንቺ የተቆረጠላትን መቤት የማርያም ሆይ ደስ ይበለሽ የምንላት ለዚህ ነው እና እንዴት ነው እኔ ልጅ ነኝ፣ መንገድ አላውቅም፣ ጌታ ሆይ እንዴት ታደርገኛለህ ሳትል አለመታዘዟ። ይህን እንግዲህ በሕይወታችሁ ሲደርስባችሁ ታስተውሉታላችሁ ብዬ አስባለሁ። ሁላችንም እንድናስተውለው እግዚአብሔር ይርዳን። ስለዚህ እመቤታችን ሳትመርጥ ሳትመረምር በመታዘዝ ይህንን እግዚአብሔርን ያገለገለች ትህትናዋ ደግሞ ነው ሶስተኛው። ይህን ተናግሬ ታሪኩን ቀንጨፍ አድርጌ ልናገርና ጨርሳለሁ። ትህትናዋ የሚያስደንቅ ነው። እኔ ንጹህ ስሆን ይህ ሁሉ መከራ እንዴት ደረሰብኝ ማለት ይሄ ትቢት ነው። እኔ እየጸለይኩ እየጾምኩ ጌታ ሆይ የሰው ክፉ እንኳን አይደለሁም እንዴት ይህን ሁሉ አደረስክብኝ ማለት ትቢት ነው ይሄ። እመቤታችን ይህን ማለት ትችል ነበር። ምን አደረግኩኝ በህሊናየ እንኳን ከአንተ በቀል ሌላ አስቢበት አላውቅም ማለት ትችል ነበር። አሁን እግዚአብሔርን መቤታችን የእግዚአብሔር ከተማ ትባላለች። በህሊና ውስጥ አንድ ሀሳብ ገብቶበት አያውቅም። እግዚአብሔርን ብቻ ነው የምታስበው። እግዚአብሔርን እንደው በሀሳብ እንኳን አንተን ብቻ ማስብ ሲሆን ይህ ሁሉ ችግር ለምን ታደርስብኛለህ ማለት ትችላለች። እንዲህ ብላ አልጠየቀችም። ንጹህ ሰሆን የአምላክናት፣ እንደገና ደግሞ የአምላክናት ሲሆን፣ አሁን ብዙ ሰው ትሰማላችሁ። ኢትዮጵያ ውስጥም ባለው በሰሞኑ መከራ እንዴት ምን አደረገች ይ አገረ እግዚአብሔርና ኢትዮጵያ ሁሉ መከራ ለምን ደረሰባት ይላል። ንጹ ስለሆንስ መከራ ልንቀበል አይገባንም ወይ እንኳን ሀጣን ሆነን ማለት ነው ስለዚህ ትህትናዋ ምንድን ነው ሚእጹብ ትህትናኪ ማርያም እግዝእትየ እመቤቴ ማርያም ሆይ ትህትናሽ ምን ያህል ነው ምስለ ወልድኪ ዘገብረ ሰማየ ባይል ዘገብረ ሰማየ ሰማይና ምድርን ከፈጠረ ባይል ከሆነ ብዑል መለኮት ከሚሆን ልጅሽ ጋራ ውስተ ደብረ ቁስቋም ሀደርኪ ተመሲለኪ ነዳየ በደብረ ቁስቋም ውስጥ ድሃ ማደሪያ እንደሌለው እንደ ወፍ ጎጆ እንደሌላት እንደ ድሃ በዚህ ተራራ ውስጥ አደርሽ። እመቤት ማርያም ወይ ትትናሽ ምን ያህል ነው? የንጉስ እናት ሲሆን የብርሃን ቤት ሲገባኝ እንዴት በዚህ በባዶ ምድረ በዳ ታሳድረኛለህ? ብለሽ ያላማረሽ ትትናሽ ምን ያህል ነው? ወይረ ከብኪ ሰባ በሕይወት ዘህውበኪ ሲሳይ በዚህ አካባቢ ጥሪ እንኳን የሚሰጥሽ ትንሽ ስንቅ እንኳን የሚያቀብልሽ ሰው እንኳን አላገኘሽም ወማኮ ለጥምች ማዬ ለጥምሽም እንኳን ጥርኝ ውሃ አላገኘሽም እያለ ነው ሊቁ የሚያመሰግናት። ማለት ይሄ እጅግ የሚያስደንቅ ትትነዋ ነው። ሳይገባኝ እንዴት ተሰደድኩ አለማለቷ። ስለዚህ ጉየተ ህፃን አጉየዮ ለሰይጣን እንዳለ ቅዱስ ቄርሎስ፣ በተረፈ ቄርሎስ ላይ የህፃኑ ስደት ሰይጣንን ከሰው ልቡና አሰድዶ ሰደደው። እንግዲህ ሔዋን በግፏ በሰራችው ግፍ እናታችን ሔዋን ተሰዳለች። ያላበሳዋ ስትሰደድ እመቤታችን ቤዛ ሆነቻት ማለት ነው። እመቤታችን ቤዛዊታ አለ የምትባለው ለዚህ ነው።